አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 24 በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እሊህም ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው። ከእነርሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ በእጃቸው ውስጥ ካለ ማጠንት ጋር እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለነሱ አቅራቢነት ጽድቅና መጽዋት ወደ እግዚአብሔር አይቀርብም። ወንጌላዊ ቅዱስ ዮሐንስ በራእዩ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ 24 መንበሮች አሉ። በእነዚያ መንበሮች ላይ 24 አለቆች ተቀምጧል። ነጭ ልብስ ለብሰዋል። በራሶቻቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላ መልአክ መጥቶ በመሰዊያው ፊት ቆሞ የወርቅ ጽናሃ ይዟል። በመንበሩ ፊት ባለ በወርቁ መሰዊያ ላይም የቅዱሳንን ጸሎት ሁሉ ያሳርግ ዘንድ ብዙ ዕጣንን ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መላክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ ቅዱስ ቅዱስ ነው እያሉ በመዓልትና በሌሊት ረፍት የላቸውም። እሊህ እንስሶቹ ለዘላለም ሕያው ለሚሆን በዙፋን ላይ ለተቀመጠ ለሱ እንዲህ እያሉ ክብር ምስጋና አቀረቡ። እሊህ 24ቱ አለቆች አክሊላቸውን በዙፋኑ ፊት አወርደው ለዘላለም ሕያው የሚሆን በዙፋን ላይ ለተቀመጠ ለእርሱ ሰገሩለት። አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ለአንተ ይገባል ይሉታል። አንተ ሁሉን ፈጠርሃል፣ የተፈጠረውም ሁሉ በአንተ ፈቃድ ይኖራልና እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውንና ስለሁላችን የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከአዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህም የባላቸው መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን እኛንም በአማላጅነታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘለዓለም አሜን። በዚችም ዕለት የናግራን አገር ቄስ የከበረ አዝቂር የአሚር ንጉስ ስራ ብሄል በነገሰ ወራት ከእርሱ ጋር ካሉ አርባ ስምንት ሰዎች ጋር በሰማዕትነት አረፈ። ይህም ንጉስ አዝቂርን ወደ ወይን ቤት አስገበተው እንዲዘጉበት ጠባቂዎችንም ከሰው ወገን ማንም እንዳይገባ ብሎ አዘዘ። ቅዱስ አዝቂርም በጸለየ ጊዜ የወይን ቤት ደጃፍ ተከፈተና ሀምሳ ሰዎች ወደ እርሱ ገቡ። እነርሱም በአቦል በመንፈስ ቅዱስ ማጠመቃቸው ንጉሥ ሰራ ብሄልም በሰማ ጊዜ በወይን ቤት አስወጥተው ወደ ሌላ ሀገር እንዲወስዱት አዘዘ። በጉዞ ላይም ስሙ ኪርያቅ ከሚባል ሰው ጋር ተገናኘ። ቀሲሳስ አዝቂርም ኪርያቅን ኪርያቅ ሆይ አንተ የምስራች ይገባሃል፣ ለሰማዕትነት ይወስድሃልና አለው። የንጉሥ ሎሌዎችም ሰምተው አስረው ከእርሱ ጋር ወሰዱት። ዳግመኛ ሁለት ሰዎች ተገናኙትና ስለ ክርስቶስ አጥምቀን አሉት። ያን ጊዜም ቅዱስ አዝቂር ጸሌና ከበረሃ ቦታ ውሃ አፍልቆ ከኪርያቅ ጋር አጠመቃቸው። ከዚህም በኋላ ወደ በረሃ ውስጥ በደረሱ ጊዜ ለእርሳቸውም ለእንስሶቻቸው የሚጠጡት ውሃ አጥተው፣ ወደ እግዚአብሔር እንዲለመንላቸው ቅዱስ አዝቂርን ለመኑት። በጸለየም ጊዜ ደመና መጣ፣ በመሀል እጅ በሚታፈን መጠን በገበታ ላይ ዘነበ። ሰባት መቶ ያህል ሰዎች ከእንስሶቻቸው ጋር ጠጥተው ረኩ። ወደ ንጉሡም ባቀረቡት ጊዜ ወደ ሀገራችን ያመጣው ይህ አዲስ ትምህርት ምንድን ነው? አለው። ቅዱስ አዝቂርም ነቢያት በኦሪት ከሰበኩት በቀር የለ አዲስ ትምህርት አላመጣሁም፣ አለ። ንጉሥም ይህን ሰምቶ በክርስቲያን ሃይማኖት ላይ ተዘባበተ። ከአይሁድ መምህራንም አንዱ ተነስቶ እንዲህ አለ፣ ጌታ ሆይ ወደ ሀገሩ እንዲወስዱትና በእንጨት ላይ ተቅለው በሕይወት ሳለ በእሳት እንዲያቃጥሉ ትእዛዝ አለው። ንጉሥም እንደ አይሁዳዊ ቃል አዘዘ። ወደ ናግራን ሀገር ባደረሱት ጊዜ በእንጨት ላይ ሰቅለው ከበታችው ሳትን አነደዱ። ቅዱስ አስቂርም ወደ ጌታችን ጸለ በዚያንም ጊዜ ከማሰሪያው ተፈቶ ከእሳት ውስጥ በደህና ወጣ። አይሁድም በድንጋይ ንውገረው ተባብለው በወገሩት ጊዜ ድንጋዮች ተመልሶ ከአይሁድ የሚበዙትን ገደሉ። ከተረፉትም ሳይፈን አንስተው የቅዱስ አስቂርን ራስ ቆረጡ። ምስክርነቱን ፈጽሞ የሰማትነት አክሊልን ተቀዳጀ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዛለም አሜን። በዚችም ቀን የቀላቱ የጋዮስ የቃሪዮስ የጽኑ መስተጋደል ይሁንና የመልካም ስም አጠራር ዜና ያለው የዲዮስቆሮስም መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዛለም አሜን። በዚች ቀን ጻን ከሚባል ሀገር የሆነ አባ ዮሴፍ አረፈ። ለዚህም ቅዱስ ወላጆቹ በሃይማኖት የበለጸጉ ናቸው። ነገር ግን ያለ እርሱ ልጅ አልነበራቸውም። የቤተ ክርስቲያንም ትምህርት መጽሐፍት ማንበብንም እያስተማሩ መልካም አስተዳደግ አሳደጉትም። መልኩም እንደ ያዕቆብ ልጅ ዮሴፍ ያማረ ነበር። ባደገ ጊዜም ሞትን የዚህንም ዓለም ኃላፊነት ማሰብ በልቦ አደረ። ወደ አንድ ገዳም ሄዶ መንኩሶ በጾም በጸሎት በመስገድ በተጋድሎ የተተከለ ሆኖ ጸና። በዓቱንም ዘግቶ በዕለተ እሑድ ከቁርባን ጊዜ በቀር አይወጣም ነበር። ዜናውም በተሰማ ጊዜ ከእርሱ በረከትን ይቀበሉ ዘንድ በሀገር ዙሪያ ያሉ ሰዎች የሚመጡ ሆኑ። አባቱና እናቱም የልጃቸውን ወሬ ባጡ ጊዜ እርሱን ያገናኛቸው ዘንድ ወደ እግዚአብሔር እየለመኑ ነበር። ወሬውንም በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልይላቸው ወደ እርሱ ሄዱ። እርሱ ልጃቸው እንደሆነ አላወቁም እና ሰውም ገለል ባለ ጊዜ ልጃቸው መሆኑን ራሱን ገለጠላቸው እና ለማንም እንዳይናገሩ አዘዛቸው። እግዚአብሔርም ድንቆች ታምራትን የማድረግ ሀብትን ሰጠው። ሰይጣን እስከ ቀናበት ድረስ ወደ ሀገረ ገዢውም ሄዶ ይህ መነኩሴ ዮሴፍ ብዙ ገንዘብ እንዳለው አስመስሎ ነገር ሰራበት። መኮንኑም በሰንሰለት ማሰሪያዎች አሰረው። በማግስቱ ማሰሪያዎቹ ከላዩ ወደ ምድር ወድቀው ተገኙ። መኮኑንም አይቶ ደነገጠ። ለቅድስናውም ተገዥ ሆነ። ብዙ ከተጋደለና እግዚአብሔርን ካገለገለ በኋላ በሰላም አረፈ። በክብርም ቀበሩት። ከመቃብሩም ቁጥር የሌላቸው ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዛ ለማሚ አንድ አምላክ በሚሆን በአቦል መንፈስ ቅዱስ ስም ኅዳር 25 በዚህ ቀን የስሙ ትርጓሜ መርቆሮ ሲሆነ።